በኢትዮጵያ ካቶሊካዊት ቤተክርስቲያን የጅማ ቦንጋ ስም ሆኜ ለመላው ካቶሊካዊያን ምእመናን በሀገር ውስጥና በውጭ አገር ለምትገኙ ሁሉ እንዲሁም በጎ ፈቃድ ላላቸው ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤው በዓል አደረሳችሁ አደረሰን ለማለት ወዳለሁ። ካቶሊካዊት ቤተክርስቲያን ለባለፉት አርባ ቀናት በጾም፣ በጸሎት፣ በጎ ነገሮችን በማድረግ ቆይታለች። ይህም እንግዲህ ጌታ ኢየሱስ ክርስቶስ በበረሃ በመሄድ ትልቁን ኃላፊነት የሰውን ለማዳን ወደ ከመሰማራቱ በፊት ተልዕኮን ከመፈጸሙ በፊት በበረሃ ሄዶ የጾምበትን ጾም በማስታወስ እሱ ነው የምንጾመው። በሀገራችን ከሚጾሙት ጾማት ውስጥ ደግሞ ታላቁ ጾም በመባልም ይታወቃል። ምክንያቱም ረጅም ጊዜ የተጾመ ጾም በመሆኑ ነው። በብሉይ ኪዳንም በሆን ሙሴ እንግዲህ ለዓላማ አስርቱን ትእዛዛት ለመቀበልና እስራኤል ህዝቦችን ለመምራት ወደ ተስፋይቱ ምድር ለመምራት ለዛ ከእግዚአብሔር መንፈስ ተመርቶ ጾሟል። ጌታ ኢየሱስ ክርስቶስም እንግዲህ በአዳም ኃጢአት እርግማኔ ስር የነበረውን የሰውን ልጅ ከአምላኩ ከአባቱ ለማስታረቅ ሰላምን በምድር ላይ ለማስፈን በመጀመሪያ ልዩ የጸሎት ጊዜ የጾም ጊዜ ከአባቱ ጋር ለብቻ መሆን ስለነበረበት ያንን በማስታወስ እኛ እንጾማለን። ቤተክርስቲያናችን ታውጃለች። እኛ ጾም የልማድ ብቻ ሳይሆን ጾም ለዓላማ መጾም አለበት። ጾም በጾም ይቅርታ ይገኛል። በጾም የመንፈስ ቅዱስ ምርት ይገኛል። በጸሎት በጾም ደግሞ መልካም ሀሳቦች፣ መልካም ነገሮችን ማከናወን እንችላለን። እና ቤተክርስቲያናችን እንግዲህ በጾም እነዚህን ሶስት ነገሮች ልብ አድርገን የበለጠ እንድንጸልይ የበለጠ በቤተክርስቲያን እንድንመላለስ በቤታችንም በካቶሊካዊት ቤተክርስቲያን ያስቀመጠችው የጸሎት ስርዓት አለ። ቤተሰቦች በጋራ ሆኖ የሚጸልዩበት ጊዜ እንዲሆን ታስተምራለች፣ ታሳስባለች። ጾም ደግሞ ስባል ከቅባት እህሎች መቆጠ ብቻ ሳይሆን በሕዋሳቶቻችን መጾም እንዳለብን፣ ከመጥፎ ተግባራት መጾም እንዳለብን፣ ከመጥፎ አስተሳሰቦች መጾም እንዳለብን እና ከክፉ ጆሮችን የሚያሳስተን ነገር ከሆነ ኃጢአት ከማዳመጥ ክፉ ከማዳመጥ ተመልሰን የጣፋጭ የሆነውን መልካም ዜና የሆነውን እግዚአብሔርን ቃል በማዳመጥ እንዳስ እንድነሳልፍ ትመክራለች። በአይኖቻችን፣ በእጆቻችን፣ በሁሉ ሕዋሳቶቻችን ኃጢአት እንዳናደርግ ትመክራለች። ሌላ ደግሞ አልፎም ደግሞ እንግዲህ በጎ ነገር ሐዋርያ ያዕቆብ እንደሚለው ሰው እምነት አለው ግን በጎ ነገር ካላደረገ እምነቱ ሊያድነው ይችላል ነው ወይ ያ እምነታችን ወደ በጎ ነገር በጎ ነገሩ ደግሞ ወደ እምነታችን ያ መሰረቱ ኢየሱስ እግዚአብሔር መሆኑን ወደዛ ልመልሰን ይገባልና ሊዮ አስራ ሦስተኛው ርእሰ ሊቃነ ጳጳሳት በአንድ ወቅት ያው እንዲህ ብሎ ነበረ። ሕዝቦች ሆይ መልካሙን ጾም እንድትጾሙ እመክራችኋለሁ ሆኖም ግን ደግሞ መልካሙን ተግባርን ደግሞ በጎኑ እያስኬዳችዋሉ እና ካቶሊካዊት ቤተክርስቲያን በእውነት የሚተታወቅበትም ነገር በጾም ወቅት ብዙ እና በጾምም ባይኖር ድሃ የማቀፍ ልማድ አለን በቤተክርስቲያን የተቸገረውን ማሰብ ማካፈል ልማድ አለንና ይሄን መቀጠል አለበት እንላለን። እንዲሁም ደግሞ አሁን እንግዲህ ጌታ ኢየሱስ ክርስቶስ የተንሳኤው ልናከብር ነው ያ የትንሳኤው እንግዲህ እጅግ የሚያስገርም ነው። ሰውም በየጓዳ የሚያስገርም በዓለም ውስጥ ከተከሰተው ክስተት ታላቁ ክስተት ነው። ቤትም ሃይማኖት መሪ ሞቶ ከመቃብር የተነሳ የለም። አንዱ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ከሞት በመነሳቱ ዓለም ዳነ። ምድር ላይ የነበረው ጨለማ በራ። እግዚአብሔር ከፈጠሮ ሕዝብ ጋር ታረቀ። ያ እግዚአብሔርን ደግነት የእግዚአብሔርን ቸርነት መልሰን የምናስታውስበት ማለት ነው። እና ሐዋርያው ጳውሎስም ሐዋርያቶችንም እጅግ ያስደነቀ ነበረ። እና ጌታ ኢየሱስ ክርስቶስ ከሞት ባይነሳ ኖሮ የኛ እምነት ከንቱ ነበረ፣ እኛ አስተማርነውን ትምህርት ከንቱ ነበረ። አሁን ግን ተነስቶ አለ፣ ሃሌሉያ ነው ያለው እና ትንሣኤውን በኋላ በተለያየ ቦታ ለብዙ ቦታ ሰዎችም ከአምስት መቶ በላይ ታይተዋል። በማግስቱ ለነመግደላዊት ማርያም መጀመሪያ ትንሣኤን ዜና ያዩት እነመግደላዊት ማርያም እና ሌላይቱ ማርያም ነበሩ እና እንግዲህ ክርስቶስ ይህንን ዜና በሚያደርግበት ጊዜ እነሱ የመቃብሩን ድንጋይ ማን ያንከባልልናል? ሽቶ ልንቀባለ በአይሁዳውያን ሥርዓት ለአስክሬን ላይ ሽቶ መቀባት ባህል ስለነበረ እነዚህ ሴቶች ሄደ ነበረ ለ ለካሴ እግዚአብሔር መልአክ መጥቶ ድንጋዩን አከባሏል። እነሱ ጌታን ፍለጋ ነው የሄዱት። ከዚህም ትምህርት ልንወስድ እንችላለን። እኛም ጌታን ፍለጋ በተጓዝንበት ጊዜ፣ በሁሉ ነገር ከጌታ ጋር መሆን በናፈቅንበት ጊዜ ሁሉ እንደ ድንጋይ ከባድ የሆኑ ሸክሞች፣ ችግሮች ሁሉ ክርስቶስ ያራግፍልናል። እና ክርስትና ደስታ ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። እና ክርስትና መረዳዳት ነው። መቻች ያለው እና ይህንን ይዘን ክርስትናች ክርስቶስ በትንሣኤ የሰጠንን ብርሃን ይዘን እንድንመላለስ እጅግ መልካም ምኞቴን ለመግለጽ እና ለማሳሰብም እወዳለሁ። በሀገር ውስጥና በውጭ አገር ያላችሁ ካቶሊካዊያን የክርስትና እምነት ተከታዮች ሁሉ ይህንን የክርስቶስ ትንሣኤ ባሌ ጋራ እናከብራለን። በጣም ደግሞ የሚገርመው ዘንድሮ በዓለም ክርስቲያኖች በአንድ ቀን ነው የትንሣኤን የሚያከብሩት። የዘንድሮ በጣም የሚገርነው በአራት ዓመት አንዴ የሚደረግ ስለሆነ በውጭ ሀገርም በሀገር ውስጥም ላሉት እንኳን ደረሳቸው ስንል ድንግርግር አይለንም። ሌላ ጊዜ ድንግርግር ይል ነበረ እና አሁን እንግዲህ ይህንን በማክበር ላይ ላሉት ለኢትዮጵያ የጳጳሳት ጉባኤ፣ ለካህናት ማህበር፣ ለደናግላን ማህበር፣ ለምእመናን ከቤተ ክርስቲያን አገልጋዮች በተለያየ መንገድ በጎ ፈቃዳቸው ለሚገልጹ ሁሉ የጌታ ኢየሱስ ክርስቶስ በረከት፣ ሰላምና ፍቅር የትንሣኤው ብርሃን በላያችሁ ላይ እንዲበራ መልካም ምኞቴን ይገልጻለሁ። እንኳን አደረሳችሁ፣ እንኳን አደረሰን። በዓሉ የሰላም የፍቅር፣ የጤና ያድርግልን። አሜን። አባታችን እርሶም እንኳን ለዚህ በዓል በሰላም አደረሱት። በጣም አመሰግናለሁ። እንኳን አደረሰን። አሜን።